እሺ፣ እነ ቆርጦ ቀጥል እንዴት ናችሁ? እንደምን ከረማችሁ? አማን ናችሁ አላችሁ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔል ቤተሰቦች ሰዎች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያረግልን፣ ሕዝባችን እንዲጠብቅልን ሁላችንም በእያመኑታችን እንጸልያለሁኝ እያልኩኝ እንደተለመደው ይሄ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታም በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየቀበስ የተሰማችሁን ሐሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ፣ እንግዲህ ዛሬ አንዳንድ ሐሳቦች ይዤ እመጥቻለሁ። ለምንድን ነው ናቲና ሄሉን ይዘሻቸው የመጣሽው ልትሉኝ ትችላላችሁ። ያው እንግዲህ ከነሱ በጣም ፍቅር አለብኝ፣ ታውቃላችሁ። ምንም ላረገው የማልችለው ሊቀይረው የማልችለው ፍቅር እንዳለብኝ ታውቃላችሁ፣ በደንብ ታውቃላችሁ ማለት ነው። እና ትናንትና በናቲ ቤት ምንድን ነው በላይቭ ቲክታክ ከላይ ገብቼ ከናቲ ጋር ፈታ እያልኩ ነበረ ማለት ነው። ቤተሰብ እንግዲህ ታውቃላችሁ የኔ ሽምግልና፣ እኔ ምንም እንደማልፈራ ማለት ነው። ጥይት ቢደቀልብኝ እንኳን ለሄሉና ለእናትዬ እጄን እንደምሰጥ በቃ እንደማልፈራ ላሳያችሁ ማለት ነው። ምክንያቱም ከዚህ ቀደም በባለፈው ሄሉ ጋር ገብቼ ለምንድን ነው ሄሉ ብቻ የምትጫኑት? ሄሉ ላይ ጫና ታብዙ፣ በግድም የሚሆን ነገር የለም ምናምን ምናምን ስትሉኝ ለእሷ በማሰብ የተናገራችሁትን ኦኬ ብዬ ተቀብያችሁ እኔ እሷ ላይ ጫና ለመፍጠር ሳይሆን አብሮ እንዲሆን ልል ስለምፈልግ ነው ብዬ መልስ ሰጥቼ ነበረ። ታስታውሳላችሁ የነበራችሁ ድሮ ታስታውሳላችሁ አደለ? አሁንም ቢሆን አስረግጬ የምነግራችሁ ነገር እነሱ በእኛ አይመሩም። ነገር ግን እኛ መስታወታቸው ነን። መስታወታቸው የጎደለውን እንዴት ነው በቃ መስመር ሲሉ ሲሳሳቱ፣ መስመር ማሳየት፣ ሄሉ እንደዚህ አድርጊው፣ ናቴ እንደዚህ አድርገው መምከር ማለት ደግሞ ጥላቻ ወይንም ደግሞ ምንድን ነው ስሙ እነሱን መገፋፋት ወይም ደግሞ አልሆነ ቦታ ማስገባት አይደለም። እኛ ምንም ነገር መልካም የምንመኝላቸው ስለምንወዳቸው ነው። ተግባባን። እና ደግሞ ትናንትና ናቲ ቤት በገባሁበት ሰዓት አንዳንድ አለቅላቂዎችን አየሁ። እኔ ሞኟ ጅሉ አልገባኝም። ምን እያሉ ነው? ንዝሮች፣ ምንድን ነው ነገር ወላለው? በኮሚኒቲ ሲጠበጥብ ማለት ነው። ለካ በጎቹ ናችሁ የእንዳልክ በጎች ማለት ነው። እኔ እንዳልክን ተናግሬውም አላቅም። በሱ ቪዲዮም ሰርቼ አላቅም እውነት ለመናገር ማለት ነው። ለምን አላቀውም ያኔ አላቀውም ስላቸው አልከታተልም። ናቲ ሄሉ ከነሱ ጋር መምጣት ከጀመረች ጀምሮ እኔ አልከታተላትም። እማየው ታምኔል ብቻ ነው። የማላሻችሁ ነገር ምክንያቱም እንዳልክ የመጣው እሷ ጋር ለስራ እንደነበር አይምሮዬ ስላሳመንኩት በፍጹም እሱ ለሄሉ ፍቅር ኖሮት አይደለም የመጣው። አራት ነጥብ አስረግጬ የምነግራችሁ ስራ ነበር አላማው። መጣ፣ ስራ ሰራ፣ ሄደ። በቃ ያው ታውቃላችሁ፣ ሴት ልጅ ደግሞ ልባችን እንደ ጡታችን የተጠለጠለ ስለሆነ ሄሉ፣ ይሄ ደግሞ እውነት መሰላት ተሸንፈች። አራት ነጥብ የሆነው ነገር ይሄ ነው፣ አለቀ። በመጣበት እግሩ ሄደ። ምንም አደለም። ወንድ ብሄድ ወንድ ይመጣል። እና እኔ በእሱ ሰርቼም አላቅም፣ በማለዩ ቪዲዮ ልሰራም አልፈልግም። ለካ ናይጄሪዎች እንደ አፍሪካ ካርታ ተገነጣጥላችሁ እኔ ናቲ ጋ ትናንትና ሄጅ ሰላም ይፈጠር፣ ናቲዬ ከሄሉ ውጭ ወደ ውጭ እያልኩ ስናገር፣ አንዴ ውሽማነሽ ትሉኛላችሁ፣ አንዴ ውጭ ከዚህ ትሉኛላችሁ። አይናችሁ ውጥት ይበልና የት ነው የምወጣላችሁ? አይናችሁ ውጥት ይበል፣ የት ነው የምወጣው? እስኪ ንገሩኝ። እንዴ እኔ ገዝት ለገባሁት፣ እኔ ለለፈለፍኩት፣ እኔ ላወራሁት፣ እናንተ ምን አንገበገባችሁ? ምን አቃጠላችሁ? ደግሞ እታ ያላችሁ፣ እግዚአብሔርም ይረዳናል። ናቲና ሄሉዬን አንድ ላይ እናደርጋችኋለን። አለቅ ምን ታመጣላችሁ? ምንም ምንም አታመጡ። እኔ ደግሞ አልገባኝም። የእውነት እንደው ፈጣሪ የሚያውቀው አልገባኝም። የነቃሁት በኋላ ቀስ እያልኩኝ እና አንዳንድ ልጆች ሲያስረዱኝ እኔ አላውቅማ። እኔ ምክንያቱም እኔ እንደዚህ አይነት ግሩፕ ውስጥ ምናምን ምናምን ውስጥ የለውበትም ለብቻዬ ነው። እነሱን ማጨበጭበላቸው፣ መደግፋቸው ዩቱቤ ላይ ድምጽ መሆኖ በቃ እኔ ፍላጎቴን ከህዝቡ ጋር ያለውን ፍላጎቴ አንድ መሆኑን ነው የማሳየው እንጂ ችግራችሁን አልተረዳሁላችሁም። ለካ እናንተ በጎቹ ናችሁ። መታችሁ ኝኝኝኝኝ የምትሉ ስላ ናቲን ለመናገር ከላይ እንዲወጣ ለማድረግ እንዲሁም ደግሞ እኔንም የሆነ እንትን ለማለት ለካ የሄሉን ፕሮፋይል አድርጋችሁ የሄሉን ፎቶ አድርጋችሁ እናንተን ብሎ ሄሉን ወዳል ሄሉን ብትወዱም፣ አታለቀልቁም። ያመናችሁበት ወሱ ጋር ሁኝ ተብሎ በሰላማዊ መልክ ይጸፋል። ልክ እንደኛ በሰላማዊ መልክ ትግፏት አላችሁ። እኔ ከሱ ጋር ስለማልከታተላት ከመጀመሪያውም ናትዬን ስለሆነ ማውቀው ዛሬም ነገም ከነጎዳ ከናትዬ ጋር ሁኝልኝ፣ እንጂ ከእንዳልክ ጋር ሁኝልኝ ብዬ መቼም ድምፅ ልሆን አልችልም። ተግባባት ይገባችኋል ብዬ አስባለሁ። ካልገባችሁ ደግሞ ቅራሬ ጠጡ፣ ምንም ማድረግ አልችልም። ማስረዳችሁ ቀስ ብዬ ነው። እኔ ሄሉና ናቲ አንድ እስከሚሆኑልኝ ድረስ እንደቀድማቸው ሲስቁ ሲጫዋቱ ካላየውኝ በስተቀር ዝም አልልም። ዝም አልልም በገዛ ምላሴ በገዛ ስልኬ በገዛ እጄ። ምን አገባችሁ? ምን ቤት ናችሁ እናንተ ማለት ነው። ምን ቤት ናችሁ? ያልገባኝ ነገር በቃ እናንተም በፈለጋችሁት መንገድ ሄዱ፣ እኔም በፈለገኝ መንገድ እሄዳለሁ። በተመቸኝ ባመንኩበት ነገር ሄዱና ናቲን ባመኑበት ነገር በቃ። ያም ሲገባ ሌላ ጣጣ፣ ሌላም ሲገባ ሌላ ጣጣ እያመጣችሁ እኝ አትበሉ። ተግባባል ደግሞ እንደዚህ ለመሳደብ አፋችሁን ለመክፈት ምናምን ከፈልጋችሁ ደግሞ የሄዱዬን ፕሮፋይል አንስታችሁ የራሳችሁን ሀሳብ ስጡ። የምመክራችሁ ነገር ማለት ነው። ምን መሰላችሁ? ይህን ምላችሁ ሄሉዬ የእሷን ፎቶ አድርጎም ሆነ እሷን የሚደግፍ ሰው ሌላ ሰው ክፉ ቃል እንዲወጣው እንዲናገር ስለማትፈልግ ነው። በቃ ፕሮፋይሏን አንስታችሁ ተከራከሩ። የፈለጋችሁትን ነገር አድርጎ ፎቶዋን አድርጎ እሷ የምትወደውን እሷ የምትፈልገውን በእሷ ሕይወት ቦታ ያለውን ሰው መስደብ ምን ማለት ነው? ናቲ ስለተሰደበ ደስተኛ የምትሆን መሰላችሁ? መቼም አትሆንም። ሄሉዬም ናትዬም ፍቅር ናቸው። ፍቅር ንጹህ ልብ ያላቸው ንጹህ ፍቅር በእነሱ ጊዜ ቀረ። የዘመኑ ሰውማ የሚፈልገው ከእናንተ የሆነ ነገር ሲፈልግ ብቻ ነው። ጥቅም ፈላጊ ብቻ። ፍቅር የለም በዚህ ዘመን። እኔ ለዛ ነው የምታገለው ናቲና ሄሉዬ ጋር እውነት ስላለ ንጹህ ፍቅር ስላለ ነው። ዛሬም ነገ አንድ ላይ እንዲሆኑልኝ የምመኘው። እየመረራችሁ ዋጡት። ከተመቻችሁ ያዙት፣ ካልተመቻችሁ አፍሱት። አያገባኝም። እኔ ላይክ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ቻው ቻው